እንዲገባን ነው በዚህ መልኩ የተነገረው። ለምን ሴቶች ባሎቻቸው ካላቀረቧቸው ካላቀፏቸው ያዝናሉ፣ ቅሬታ ያሰማሉ። በቃ ትቶኛል፣ ጠልቶኛል፣ ረስቶኛል ነው የሚሉት። አሁን ግን ከኢዮብ ሽታ የተነሳ እቅፉን የራቀች ሚስቱ ናል። በዚህ ደረጃ ነው ኢዮብ የተፈተነው። ግን በእግዚአብሔር ፈቃድ ላይ አላጉረመረ። ከእግዚአብሔር በጎ ነገርን ተቀብለናል አለ ክፉስ ነገር ቢመጣ ልንቀበል አይገባም? ይሄ ምንድን ነው? የእግዚአብሔር ፈቃድ ለእኛ ያለው ፈቃድ እኛ በተረዳነው ልክ እኛ በገባ ልክ በጎም ይሁን ክፉም ይሁን አሁን ይሄ የእኛ መረዳት ነው እንጂ እግዚአብሔር ለእኛ ያሰበው ክፉ ነው ወይ በኋላ ነው የምንረዳው። ያ ግን አሁን ባለን መረዳት እግዚአብሔር በእኛ ላይ ያመጣው ክፉ እንኳን ቢሆን እስከ ዛሬ በጎ ተቀብለናል፣ ክፉን መቀበል አይገባንም ወይ? ጤናን እኮ ተቀብለናል ደዌን መቀበል አይገባንም ወይ? ልጆች ሲሰጠን ተቀብለናል፣ ሲወስድ መቀበል አይገባንም ወይ? ሀብት ሲሰጠን ተቀብለናል፣ ሲወስደው ያንንስ ፈቃዱን መቀበል አይገባንም ወይ? ስለዚህ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሆናል።